ለዓለም አቀፍ ለውጦች ምላሽ የሚሰጥና በአፍሪካ ተጽዕኖ ፈጣሪ ዩኒቨርሲቲ ለመሆን እየሰራው ነው ብሏል የአዲስ አበባ ዩኒቨርሲቲ። ዩኒቨርሲቲው የሀገር መጻኢ ዕድል መወሰን የሚችሉ ተማሪዎችን ለማፍራት እየሰራ እንደሚገኝ የገለጹት የዩኒቨርሲቲው ፕሬዝደንት ዶክተር ሳሙኤል ክፍሌ ናቸው። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ያለፈውን ማክበር የተሻለ ነገን ለማየት በሚል መሪ ቃል ይከበራል። በዓሉ ዩኒቨርሲቲው በ75 ዓመታት በማህበራዊ ኢኮኖሚያዊ፣ ፖለቲካዊ አስተዋጽኦ በመዘከርና ና ቀጣይ ስራዎችን በመተለም ይከበራል። ባልደረባችን ዙፋን አንባቸው ተጨማሪ መረጃ ልታደርሰን እዚህ ስቱዲዮ ትገኛለች። ዙፋን እንኳን ደህና መጣሽ። አመሰግናለሁ። መልካም የአንጋፋ ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ እንግዲህ 75ኛ አመቱን ሊያከብር ነውና በምን በምን ኩነቶች ያከብራል? መልካም፣ ምን ይችል የአዲስ አበባ ዩኒቨርሲቲ እንደምታውቀው በ1943 ተቋቁሞ በ50 ተማሪዎች ነው እንግዲህ ወደ ከፍተኛ ትምህርት ተቋምነት እየመጣው ከዛ በኋላ ከ300 በላይ የሚሆኑ ተማሪዎችን አስተምሮ አስመርቋል። በርካታ የሀገር ውስጥ እንዲሁም ደግሞ የአፍሪካ ተጽዕኖ ፈጣሪ የሚሆኑ ተማሪዎችን ነው እንግዲህ ያበቃው። አንተም እንደምታውቀው የምርምር ስራዎች ተማሪዎችን ማፍራት፣ እንዲሁም ደግሞ በርካታ ስራዎችን የሚሰራው አዲስ አበባ ዩኒቨርሲቲ ቀደም ብሎ አንተም ስታነሳ እንደነበረው ሰባ አምስተኛ አመቱን የአልማዝ ዮቤል በዓል እያከበረ ነው የሚገኘው። በተለያዩ ሁነቶች እንደሚያከብርም ገልጿል ማለት ነው። የመጀመሪያው እንግዲህ ቀደም ተብሎ አንተም ስታነሳ እንደነበረው የነበረው በማህበራዊ ኢኮኖሚያዊ፣ እና ፖለቲካዊ እስካሁን ድረስ በሰባ አምስት አመት ውስጥ የተሰሩ ስራዎች ምንድን ናቸው የሚለውን በመጽሐፍ ታትሞ እንግዲህ መጽሐፉ ለአንባቢያን ይደርሳል። ከዛ ውጭ ደግሞ ዶክመንተሪዎችም እንደሚሰሩ ተገልጿል ማለት ነው። እንግዲህ መግለጫውን የሰጡን ለጋዜጠኞች መግለጫ ተሰጥቶ ነበር። መግለጫውን የሰጡት የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ዶክተር ሳሙኤል ክፍሌ ናቸው። በምን በምን ሁነት እንዲያው የሰባ አምስተኛው አመት የኢዮቤል በዓሉ ይከበራል የሚለውን ደግሞ አጠር አድርገን ተከታትለን እንመላስ። ሰባ አምስት አመት ጊዜ ውስጥ ምንድን ነው አዲስ አበባ ዩኒቨርሲቲ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አስተዋጽኦ ምንድን ነው የነበረው ብሎ መዘከር መዘከር በቃል ያለው ነገር ስለሚያስቸግር ለታሪክ እንዲቀመጥ በመጽሐፍ መልክ እየተዘጋጀ ነው፣ በዶክመንተሪ መልክ እየተዘጋጀ ነው። በመልቲ ሚዲያ ፐርፎርማንስ የሚዘጋጅ ይሆናል። ይህ ብቻ አይደለም፤ ለበዓሉ የሚሆኑ የስፖርት ውድድሮች ይኖራሉ። ጊዜውን የሚመጥን ደግሞ የታይም ካፕሱል ይኖራል። ለሚቀጥለው 25 ዓመት ዩኒቨርስቲያችን የት መድረስ እንደሚፈልግ የዩኒቨርስቲው ቤተሰብ የሆኑ ተማሪዎች፣ መምህራን፣ ተመራማሪዎች እና ሰራተኞች ምኞታቸውን ትልማቸውን የሚያስቀምጡበት የታይም ካፕሱል ይኖራል። ለአንድ ሳምንት የሚቆይ የበጎ ፈቃድ ስራዎች ሳምንት ይኖረናል። በመግቢያችን እንዳነሳ ነው ዓለም አቀፍ ምላሾችን ለመስጠት እሰራለሁ ብሏል፣ እየሰራው እገኛለሁ ብሏልና፣ በምን በምን ዘርፎች ላይ ነው እንዲህ አይነት ምላሾችን ለመስጠት አው ልክ ነህ እንግዲህ አዲስ አበባ ዩኒቨርሲቲ አንተም እንደምታውቀው የምርምር ስራዎችን ይሰራል። በርከት ያሉ ምርምር ስራዎችን ችግር ፈቺ ስራዎችን ይሰራል። ከአለም አቀፍ ተጽዕኖችን መመከት የሚችል እንደ ሀገር ደግሞ የኢኮኖሚ ፖለቲካውን እንዲሁም ደግሞ ማህበራዊ ጉዳዮችን መዘወር የሚችሉ ጥናትና ምርምር አደርጋለሁ ብለዋል። እንደምናስታውሰው እንግዲህ ከሁለት አመት በፊት ራስ ገዝ መሆን የቻለ ዩኒቨርሲቲ ነው። ራስ ገዝ ሲሆን ደግሞ በርካታ ስራዎች መሰራታቸው ነው እንግዲህ የዩኒቨርሲቲው ፕሬዚዳንት ዶክተር ሳሙኤል ክፍሌ ሲያነሱ የነበረው በተለይ ደግሞ የተቋማት አደረጃጀት የአካዳሚ ፕሮግራምን ማሻሻልን ጨምሮ በተለይ ደግሞ የአካዳሚ ፕሮግራም ማዋሃድ መከለስና ከዚህ በፊት ይሰጡ የነበሩ ፕሮግራሞች ደግሞ መቅረታቸውን እንግዲሁ በመግለጫ ገልጸዋል ማለት ነው። በአጠቃላይ በነጻነት እንዲሁም ደግሞ በፕሮግራሙ ማሻሻያ ማዋሃድ መጀመሩን ነው እንግዲህ በመግለጫቸው የገለጹት። በዋናነት እንግዲህ የሀገርን ችግር ዓለም አቀፋዊ ተጽዕኖ መፍጠርን የሚችሉ ስራዎችን እንደሚሰራ ነው በመግለጫቸው ያነሱት ማለት ነው። በዚህ ጉዳይ ላይ የሰጡትን ማብራሪያ ደግሞ ተከታትለን እንመለስ። ጠንካራ ፕሮግራሞች ተፈላጊና አስፈላጊ የሆኑ ፕሮግራሞች ተጠናክሮ እንዲቀጥሉ ማድረግ፣ ተበጣሶ ያሉ የተነጣጠሉ ፕሮግራሞች እንዲዋህዱ እንዲጣመሩ ማድረግ ሌሎች ተፈላጊም አስፈላጊም ያልሆኑ ፕሮግራሞች ደግሞ ለጊዜው እንዲቆዩ ማድረግ። ይሄ በጣም ወሳኝ ነበር። ምን አይነት ፕሮግራሞች ያሉን ብሎ በመፈተሽ የትኞቹ ናቸው ተፈላጊም አስፈላጊም ለሀገር የኢኮኖሚ የማህበራዊ ለውጥ ስራዎች ለኢኮኖሚው የሚፈለገው የትኛው ፕሮግራም ነው ብሎ መፈተሽ፣ በዛ መልኩ ፕሮግራሞችን ማስተካከል ይገባ ነበር። ሁለተኛው ወሳኝ እርምጃ ለፖሊሲው፣ ለስትራቴጂው፣ ለታቀደው ለተዘጋጀው ስትራቴጂክ እቅድ ምላሽ የሚሰጥ የተቋም አደረጃጀትን መከለስ ነበር። ስራውን ስንጀምር አዲስ አበባ ዩኒቨርሲቲ 12 የምርምር ኢንስቲትዩቶች ነበሩት፣ አስር ኮሌጆች ነበሩት። የኃላፊነት ቦታዎች በጣም ብዙ ነበር፣ ወደ 658 የኃላፊነት መደቦች ነበሩ። የመዋቅር ጥናት ከተካሄደ በኋላ ያሉን ኮሌጆች ወደ ስምንት ሰባት መደበኛ ኮሌጆች እና አንድ የህግ ትምህርት ቤት፣ ሰባት የምርምር ኢንስቲትዩት በማድረግ የኃላፊነት ቦታዎችን ከ658 ወደ 440 የማሰባሰብ ስራ ተሰርቷል። እንግዲህ ጠቅለል አድርጎ ፕሬዚዳንቱም ሲያነሱት እንደነበረው እንደ ሀገር በተለይ ደግሞ የሀገር መጻኢ ዕድል መወሰን የሚችሉ ተማሪዎችን በማፍራት ወደፊት ትልቅ ተቋም ለመሆን እንደሚሰራ ነው። እንግዲህ በመግለጫቸው ሲያነሱ የነበረው በአጠቃላይ የሰባ አምስተኛው የአልማዝ ኢዮቤልዩ በዓል በርካታ ሁነቶች እንደሚካሄድበትና ታህሳስ መጨረሻ ላይ ደግሞ እንደሚጠናቀቅ በመግለጫቸው አንስተዋል። ካለን ሰዓት አንጻር መረጃ ይህን ይመስላል። የሚችል ዙፋን አንባቸው ለመረጃዎች አመሰግናለሁ።